የቀድሞ ፕሬዚዳንት አንድሪያም ከአገር በማስወጣትም ዘመቻ እጇ አለ ተብሎ የተጠረጠረችው ነገር ግን በጉዳዩ ዙሪያ እስካሁን ድረስ ማረጋገጫ ወይም ማስተባበያ ያልሰጠችው የቀድሞዋ የማዳጋስካር ቀኝ ገዥም። ፈረንሳይም ማዳጋስካርን በተመለከተም ዛሬ ባወጣችው መግለጫ ለተሻለ ሕይወትም የሚንቀሳቀሱ ወጣቶችም ማላጋሲዎች በተገቢው መንገድ አድማጭ ሊኖራቸው እንደሚገባ ተገቢው የእርምት እርምጃም እንዲወሰድ የወጣቶቹ ድምፅም የወደፊቱ የአገሪቱ ሕዝብን መዛይ እድል የሚያመላክት በመሆኑ ፍትህ፣ እኩልነትና የሰብአዊ መብት መከበር እንዲከበርም ፓሪስም አቋሟን ገልጻለች። የአፍሪካ ችግር በአፍሪካውያን መፍትሄ ማግኘት አለበት የሚለው ፖሊሲን እንደግፋለን ያለው የፈረንሳይ የውጭ ጉዳይ መስሪያ ቤት በማደጋስካር የተፈጠረው ውጥረትን እልባት በመስጠት ረገድ ከአፍሪካ ህብረት፣ ከሳዲቅና ከህንድ ውቅያኖስም ኮሚሽን ወይም አይኦሲ ጋር በጥምረት ለመስራት ቁርጠኝነቱን ገልጿል። በስተመጨረሻም ሁሉም ባለድርሻ አካላትም የፖለቲካ የማህበራዊ ተቋማትም ኃላፊነትን የተካከለበትን ከአመፃና ከተቃርኖ የራቀም መንገድን በመከተል ወደ ክብ ጠረጴዛና ውይይት እንዲመጡ ዜጎችም ያለ አንዳች መሸማቀቅ ሀሳባቸውን በነጻም እንዲገልጹ የውጭ ኃይሎችም ጣልቃ ግብነትና ምጫና እንዳይኖር ሲል የፈረንሳይ የውጭ ጉዳይ መስሪያ ቤትም ጥሪ አቅርበዋል። በውሃም በመብራትም በትምህርትም አጥነትም በብልሹ አስተዳደር በመሳሰሉትም ቅሬታ የተነሳሳው የማደጋስካር የወጣቶች አብዮትም ፕሬዚዳንቱን ከስልጣን እንዲወርዱ ዋነኛ ምክንያትም ሆኗልም በቀጣይነትም ምን ሊፈጠርም እንደሚችል ኮሬል ማይክም አስተያየታቸውን ሲቀጥሉ በዚች ሀገር ውስጥ የቀረ ነገር ባለመኖሩም ፕሬዚዳንትም በቤተ መንግስት ውስጥም ባለመኖራቸው በሴናት ውስጥም ፕሬዚዳንት ባለመኖሩ በአጠቃላይ መንግስት የሚባል ነገር ስለሌለም ኃላፊነቱን መውሰድም ግድ ብሎናል በማለትም ስለ ሰራዊቱ አስፈላጊነትም ለመግለጽም ሞክረዋል። ፕሮፌሰር ኦልፌኔ ታዊ በአሜሪካው ኒውዮርክ ግዛት በሚገኘው የኮርኔል ዩኒቨርሲቲ በአፍሪካ ጥናት መምህር ሲሆኑ ሰሞነኛው የማደጋስካር የወጣቶችም ህዝባዊ ተቃውሞና ውጤቱን በቅርበትም በመመልከትም በሰጡትም አስተያየትም የጄኔሬሽን ዚ ወጣቶች በአገራቸው በደረሰባቸው ወሳኝ የሆኑ መሰረታዊ ፍላጎቶቻቸው በተለይ የመብራትና የውሃ እጥረትም የተነሳም ለሳምንታት ያካሄዱትም ህዝባዊ ቁጣም ግቡን መጥቷል። እዚህ ላይም ችግሩ ህዝባዊ ተቃውሞው በወታደሮችም ጣልቃ ገብነትም ወይም በደቡባዊቷ አፍሪካ ማዳጋስካር ለሳምንታት የተካሄደው የወጣቶች ቁጣም ተባብሶም ፕሬዚዳንቱን ስልጣን እንዲለቁም አገር ጥለውም እንዲኮበልሉ የመከላከያ ሰራዊቱ በምትኩ በጊዜያዊ ቦታውን እንዲቆጣጠር አድርጓል። በህንድ ውቅያኖስ ላይ የምትገኘው በአፍሪካ አህጉር ታላቁ አዲሴት የሆነችው ማዳጋስካር ውስጥ ካለፈው መስከረም ወይም ከፈረንጆቹ ሴፕቴምበር 25 2025 የውሃና የኤሌክትሪክ ኃይል አቅርቦት ችግር ከአቅማችን በላይ ሆኗል ያሉ ወጣቶችም በቀሰቀሱትም ህዝባዊ ቁጣና አመፃ ስር ሰዶ በአገሪቱ ሙስና፣ ብልሹ አስተዳደር፣ የስራ አጥነትም ተንሰራፍቷል ወደሚል ህዝባዊ ተቃውሞ በመሸጋገር በተካሄደው ህዝባዊ ቁጣና በጸጥታ ኃይሎች መካከል በተካሄደው ግጭትም በትንሹ አንድ ወታደርን ጨምሮ ከሁለት በላይ ሰዎች ሞተዋል። ከአንድ መቶ በላይ ተቃዋሚዎችም ቆስለዋል። የተለያዩ የሲቪክም ተቋማትና የሰራተኛ ማህበራት ይሁንታ ያገኘው ራሳቸውን የጄኔሬሽን ዚ ጄን ዚ ማደጋስካር በማለት የሚጠሩትም በቅርቡ በኬንያ፣ በሞሮኮ፣ በኔፓል እና በስሪላንካ የተካሄዱ የወጣቶችን ተቃውሞ የቀሰቀሳቸው ወይም ኢንስፓየር ያደረጋቸው የማደጋስካር ወጣቶችም በስተመጨረሻ በህዝባችን ላይ ጥይት አንተኩሱም የሚል አቋም የያዙ ወታደሮች ድጋፍን በማግኘትም የ51 ዓመቱ የአገሪቱ ፕሬዚዳንት አንድሪ ሬ ጆሊና ከቤተመንግስታቸው ሸሽተው እንዲወጡም አስገድደዋቸዋል። እንደ ፈረንጆቹ አቆጣጠር በ209 የተካሄደው የመፈንቅለ መንግስትን ተከትሎም ስልጣን በሲቪላዊ መንገድ እየያዙትም የቀድሞ የዋና ከተማ አንታናናሪቮ ከንቲባ የነበሩት ፕሬዚዳንት አንድሬም ሰኞ ምሽት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ለህይወቴም ለደህንነቴ በመስጋት ሰላም ወደ ሆነ አካባቢም ለመደበቅም ተገድጃለው ብለዋል። ሮይተርስ የዜና አገልግሎት ወታደራዊ ምንጮች ነገሩኝ በማለትም እንደዘገበው የፈረንሳይ ወታደራዊ አውሮፕላን ፕሬዚዳንት አንድሬን ከአገር በማስወጣት ኦፕሬሽን ላይ ተሳትፎም አድርጓል፣ ሲል ዘግቧል። የፈረንሳዩ ፕሬዚዳንት ኢማኑኤል ማርኮን አስተዳደራቸው ግን በዚህ ወታደራዊ ኦፕሬሽን ውስጥ ስለመሳተፉም አሊያም አለመሳተፉ እስካሁን ድረስ ማረጋገጫ ከመስጠትም ተቆጥቧል። በቀጣዩ 24 ሰዓታት ውስጥ ለህዝባቸው በቴሌቪዥን መስኮትና በራዲዮ መልእክት ለማስተላለፍ ማስታወቂያ ያስነገሩትን ፕሬዚዳንት አንድሬ የመከላከያም ሰራዊቱ የብሮድካስቲንጉን ህንፃዎችን በመያዙ መልእክታቸው በተፈለገው መንገድ መተላለፉም ቀርቶ በማህበራዊ ስር ፌስቡክም አማካኝነት ብቻም ሊወሰኑ ግድ ብሏቸዋል። ራሳቸውን የለውጥ መሪ ወይም ሪፎርም ሚኒስት በማለት የሚጠሩትም ነገር ግን 75 ከመቶ የሚሆነው ህዝባቸው ድህነትም፣ ሰንጎ የያዘው መንግስታዊ ሙስናም ብልሹ አስተዳደር ማስወገድም የተሳናቸው ፕሬዚዳንት አንድሬም ቀደም ሲል የገቡትን ቃል ለማሳካት አለመቻላቸው ስልጣናቸውን እንዲለቁ ገፊ ከሆኑ ምክንያቶች መካከልም ተጠቅሰዋል። እስካሁን ድረስም የት እንደሚገኙ የማይታወቁትም ነገር ግን በማህበራዊ ትስስር አማካኝነትም ፓርላማው ካቢኔያቸውን ማፍረሳቸውን ትዕዛዝ የሰጡትም አንድሬም ውሳኔም ያስቆጣቸው የህዝብ እንደራሴዎችም የዛሬ 16 ዓመት በተካሄደ በወታደራዊ መፈንቅለ መንግስት አማካኝነትም ወደ ስልጣን ማማ የመጡትም ፕሬዚዳንት አንድሬም ስልጣን እንደሌላቸው ወይም ከስልጣን መውረዳቸውን በሙሉ ድምፅም አረጋግጠዋል። ፕሬዚዳንትም አንድሬም እንዲከሰሱ ሲሉ ህዝብ እንደራሴዎቹም በአንድ ድምፅ ወስነዋል። የወታደራዊ ከንፉን የመሩትም ኮሬል ማይኬል ሬንድሬንያ ስልጣን እኛ ተቆጣጥረናል። ከመከላከያናም ከህግም አስከባሪው ኃይል የተውጣጣም ካውንስል ይቋቋማል። ጠቅላይ ሚኒስትርም በአስቸኳይ ይሾማል። የሲቪሊያን መንግስትም ይመሰረታል። የህገ መንግስቱም የህገ መንግስቱም ፍርድ ቤትም ለጊዜውም ታግዷል በቀጣይነትም በመጪው ሁለት ዓመትም የህዝብ ውሳኔም ይካሄዳልም ብለዋል። እንደ ፈረንጆቹ አቆጣጠር ቅድመ 1960 ስልሳም የፈረንሳይ ቀኝ ግዛት የነበረችው ማደጋስካርም ቀደም ሲል ሶስት የመፈንቅለ መንግስት ሙከራዎችም ያስተናገደችም ሲሆን እንደ ፈረንጆቹ አቆጣጠር በ2009 በተካሄደው የመንግስትም ግልበጣን በመምራትም የቀድሞ ፕሬዚዳንት ማርክም ሪቨላናን ከስልጣን በማስወገድም ህዝባዊ ተቃውሞ ላይ አውራ የነበሩትም ስልጣን በአቋራጭም የያዙ ት ዓለም አቀፋይም ትችትም የገጠማቸው ፕሬዚዳንት አንድሬም በሰፈሩት ቁና እንዲሉም ዛሬ እርሳቸውም በተራቸው ከስልጣን ተወግደው ወደ አልታወቀም ስፍራም ለመሸሸግም ተገደዋል። 31 ሚሊዮን የሚገመትም ህዝብ ያላት ማዳጋስካርም የኑሮ ውድነትም በእጅጉ የሚፈታተነው 75 ከመቶ በላይ ህዝቧም ቀጣዩ እጣ ፈንታው ከባድ መሆኑም በስፋትም ይነገራል። በሰሞኑ ህዝባዊ ተቃውሞ ከተሰለፉ መካከል አንዱ መሆኑን የሚናገረው ሶልቪያንጋ ፍራንሲያ ማዳጋስካሩ ውስጥ የኤሌክትሪክም አቅርቦት በተፈለገው መጠን በቋሚነትም አይሰራጭም። የማዳጋስካር ሕጻናትም በድግድግ ጨለማ ውስጥ እንዲያጠኑ የሚገደድ ከሆነ የወደፊቱ የማዳጋስካር ተተኪ ትውልድ ከየት ይገኛል? ምንስ ተስፋም አለው? የማዳጋስካር ሀብትና ንብረት ወዴት እየሄደ ነው? ሲል ስጋትና አሁናዊ ሁኔታዎችን ይጠይቃል ያጠያይቃል። በወጣቶችም ቀስቃሽነትም የሰባት ዓመት መንበራቸውን የተነጠቁት ፕሬዚዳንት አንድሬም ቀደም ሲል ወደ ስልጣን ያመጣቸው ዛሬም ጊዜ አስተዳደር የተቆጣጠረው የአገሪቱም የመከላከያ ሰራዊትም ንቅናቄውን የጀመሩትም ወጣቶች ስለሆኑም ፍላጎታቸውን በተቻለ መጠን ለማሟላትም ብርቱ ጥረት እናደርጋለን እናከብራለን ብለዋል። የወታደራዊ ክንፍ መሪ የሆኑትም ኮሬል ማይክል ማዳጋስካር በአሁኑ ወቅትም ህጋዊ ፕሬዚዳንትም ስለሌላትም ቀውስ ውስጥም ገብታለችም፣ ይህንንም አለመረጋጋትም ለማቀዝቀዝም የበኩላችንን ጥረት እናደርጋለን ሲሉም ለመገናኛ ብዙሃን ገልጸዋል። በ34 ዓመታቸው ስልጣን ሲይዙ የአፍሪካ የወደፊቱ ባለራዕይ ወጣቱ መሪ ተብለው በብዙዎች ዘንድም የተወደሱትም የቀድሞ ነጋዴ ፖለቲከኛናም ከንቲባም አንድሬ ሬጃሉዌና ከቤተ መንግስት መውጣታቸውን ተከትሎም ስልጣኑን የተቆጣጠረው የስጦር ሰራዊቱ ኮሬል ማይክል ዛሬ ለአሶትድ ፕሬስ በሰጡትም ቃለምልስ የመከላከያ ሰራዊቱ ለቀጣዩ አንድ ዓመትም ተኩል ወይም ሁለት ዓመት በስልጣን ላይ ይቆያል። ፕሬዚዳንት አንድሬም ከስልጣን ያባረራቸው የተከላካው መሪም ኮሬል ማይክል በቀጣዩ ጥቂት ቀናትም የአገሪቱ ፕሬዝዳንት ሆነው እንደሚመረጡ የሚያስችላቸውን ስልጣን ለማግኘት ቃል መሃል ላይ ይፈጽማሉም ተብሎ ይጠበቃልም ብሏል። ኮሬል ማይክም አስተያየታቸውን ሲቀጥሉ በዚች አገር ውስጥ የቀረ ነገር ባለመኖሩም፣ ፕሬዚዳንትም በቤተ መንግስት ውስጥም ባለመኖራቸው፣ በሴናት ውስጥም ፕሬዝዳንት ባለመኖሩ፣ በአጠቃላይ መንግስት የሚባል ነገር ስለሌለም ኃላፊነቱን መውሰድም ግድ ብሎናል በማለትም ስለ ሰራዊቱ አስፈላጊነትም ለመግለጽም ሞክረዋል። ፕሮፌሰር ኦልፌኔ ታዊ በአሜሪካው ኒውዮርክ ግዛት በሚገኘው የኮርኔል ዩኒቨርሲቲ በአፍሪካ ጥናት መምህር ሲሆኑ ሰሞነኛው የማደጋስካር የወጣቶችም ህዝባዊ ተቃውሞና ውጤቱን በቅርበትም በመመልከትም በሰጡትም አስተያየትም የጄኔሬሽን ዚ ወጣቶች በአገራቸው በደረሰባቸው ወሳኝ የሆኑ መሰረታዊ ፍላጎቶቻቸው በተለይ የመብራትና የውሃም እጥረትም የተነሳም ለሳምንታት ያካሄዱትም ህዝባዊ ቁጣም ግቡን መጥቷል። እዚህ ላይም ችግሩ ህዝባዊ ተቃውሞው በወታደሮችም ጣልቃ ገብነትም ወይም መጠለፉ መልካም አልነበረም። ከዚህም አኳያም የአፍሪካ ህብረትም ሌላ ዙር ወታደራዊ መፈንቅለ መንግስትና ወታደራዊ አመራር በአፍሪካ አህጉር ሊከሰትም አይገባም የወታደራዊ ጣልቃ ገብነትን የአፍሪካ ህብረትም ሊኮንነው ይገባል በማለትም ጥሪም አቅርበዋል። በማዳጋስካር ውስጥም የሚታየው የፖለቲካም ቀውስ ያሰጋው የደቡባዊ አፍሪካ የልማት ማህበር በእንግሊዝኛው ምህጻረ ቃሉ ሳዲክ ሳዲክም ዛሬ ባወጣው መግለጫ በማዳጋስካር ለጠፋው የሰዎች ህይወትም፣ የተከፈለው አካላዊ ጉዳትም፣ የንብረት ውድመት በእጅጉም እንዳሳሰበውና ምሬቱን ገልጾ በማዳጋስካርም ተካሂዷል የተባለው ወታደራዊ መፈንቅለ መንግስትን ለአገሪቱ ሰላም መረጋጋትና የዲሞክራሲያ ስርዓት ላይ አሉታዊ ተጽዕኖ ሊኖረው ይችላል ሲልም ስጋቱን ገልጿል። ሳዲክም የህግ አስከባሪዎችም የጸጥታ ኃይሎችም ከወገንተኝነት የራቀም ፕሮፌሽናሊዝም የተላበሰ ዓለም አቀፍ ህጎችን ከግንዛቤ ውስጥ የከተተም እርምጃም እንዲወስዱ ሁሉም የማዳጋስካር ዜጎችም ስጋታቸውን ሆነም ጥያቄያቸውን በሙሉ በህጋዊና በሰላማዊ መንገድም እንዲጠይቁ ሲል አሳስበዋል። ካለፈው መስከረም 27 2025 አውሮፓ አቆጣጠር ጀምሮ ወደ ማዳጋስካር የሚደረገው የጉዞ ምክርን ወይም ትራቭል አድቫይዘሪ በሶስተኛ ደረጃ ያስቀመጠው ከዜጎቻችን ደህንነት በላይ ቅድሚያ የምንሰጠው ነገር የለም ያለው የአሜሪካ የውጭ ጉዳይ መስሪያ ቤትም በማዳጋስካር ያለውን የፖለቲካ ውጥረትን በቅርበት እየተከታተለው እንደሆነም በዚያች አገር የሚኖሩ የኤምባሲው ሰራተኞችና የአሜሪካ ዜጋኞችም ደህንነታቸውን በቅርበት እየቃኘ መሆኑን ገልጾ በማዳጋስካር የሚታየው ፖለቲካዊ ምስቅልቅል በሰላማዊ መንገድም እንዲቋጭም የአገሪቱ ህገ መንግስታዊ አግባብም ከግንዛቤም ባካተተ መልኩም እንዲፈጸም ሲል ጥሪ አቀርበዋል። የቀድሞ ፕሬዚዳንት አንድሪያም ከአገር በማስወጣትም ዘመቻ እጇ አለ ተብሎ የተጠረጠረችው ነገር ግን በጉዳዩ ዙሪያ እስካሁን ድረስ ማረጋገጫ ወይም ማስተባበያ ያልሰጠችው የቀድሞዋ የማዳጋስካር ቀኝ ገዥም፣ ፈረንሳይ ማዳጋስካርን በተመለከተም ዛሬ ባወጣችው መግለጫ ለተሻለ ህይወትም የሚንቀሳቀሱ ወጣቶች ማላጋሴዎች በተገቢው መንገድም አድማጭ ሊኖራቸው እንደሚገባም፣ ተገቢው የእርምት እርምጃም እንዲወሰድ የወጣቶቹ ድምፅም የወደፊቱ የአገሪቱ ህዝብን መዛይ እድል የሚያመላክት በመሆኑ ፍትህ፣ እኩልነትና የሰብአዊ መብት መከበር እንዲከበርም ፓሪስም አቋሟን ገልጻለች። የአፍሪካ ችግር በአፍሪካውያን መፍትሄ ማግኘት አለበት የሚለው ፖሊሲን እንደግፋለን ያለው የፈረንሳይ የውጭ ጉዳይ መስሪያ ቤት በማደጋስካር የተፈጠረው ውጥረትን እልባት በመስጠት ረገድ ከአፍሪካ ህብረትም፣ ከሳዲቅና ከህንድ ውቅያኖስ ኮሚሽን ወይም አይኦሲ ጋር በጥምረት ለመስራትም ቁርጠኝነቱን ገልጿል። በስተመጨረሻም ሁሉም ባለድርሻ አካላትም የፖለቲካ የማህበራዊ ተቋማትም ኃላፊነትን የተካከለበትን ከአመፃናም ከተቃርኖ የራቀ መንገድን በመከተል ወደ ክብ ጠረጴዛና ውይይት እንዲመጡ ዜጎችም ያለ አንዳች መሸማቀቅ ሀሳባቸውን በነጻም እንዲገልጹ የውጭ ኃይሎችም ጣልቃ ገብነትና ጫናም እንዳይኖር ሲል የፈረንሳይ የውጭ ጉዳይ መስሪያ ቤትም ጥሪ አቅርበዋል። ሌላ ይቷም ልዕለ ሀያል አገር ሩሲያ በውጭ ጉዳይ ሚኒስትሯ ቃል አቀባዩ ዛካሮቫ አማካኝነት ባወጣችው መግለጫ በማደጋስካር የሚታየው የፖለቲካ ምስቅልቅል በቅርበት እየተከታተለ ነው ነው። ደም መፋሰስም ሳይኖር ማዳጋስካር ወደ ዲሞክራሲያዊ ጎዳና እንድትራመድም ጥሪ እናቀርባለን ብላለች። የአፍሪካ ህብረት በበኩሉ በማዳጋስካር ወጣቶች የተቀሰቀሰ በኋላም ህዝባዊ ይዞታም ይዞ በአንድ ወቅትም በአህጉሪቱም በእድሜያቸው ትንሹ ባለራዕዩ ፕሬዚዳንት ተብለው የተሞገሱትም ፕሬዚዳንት አንድሬም ከስልጣን ማስወገድ ረገድም ጣልቃም ገብቷል የተባለው የመከላከያ ሰራዊቱም እንቅስቃሴን በፖለቲካ ውስጥ ጣልቃ መግባትም የተካሄደም ኢሕገ መንግስታዊ እንቅስቃሴና የመፈንቅለ መንግስትም አካሄድ በመሆኑ እናወግዛለን በማለትም ህብረቱ አቋሙን ገልጿል። ከራሳቸው የፓርቲ አባላት በመጡ የህዝብ እንደራሴዎችም ሳይቀር ከስልጣን እንዲወርዱ ክስም እንዲቀርብባቸው አጠቃላይ የህዝብ ተወካዮችም ምክር ቤት አባላት ውሳኔ ያስተላለፉባቸው ፕሬዚዳንት አንድሬ ራጆሊናም ከግድያ ሙከራም አምልጫለው በእኔ ላይ የተደረገው መፈንቅለ መንግስትም ሙከራም ሆነም የተወሰነው ውሳኔም ተቀባይነት የለውም። በማለትም ከተደበቁበትም አጣጥለውታል። የተራበ ህዝብም መሪዎቹን ይሰልጣል እንደሚባለው በውሃም፣ በመብራትም፣ በትምህርትም፣ በስራ አጥነትም፣ በብልሹ አስተዳደር በመሳሰሉትም ቅሬታ የተነሳሳው የማደጋስካር የወጣቶች አብዮትም ፕሬዚዳንቱን ከስልጣን እንዲወርዱ ዋንኛ ምክንያትም ሆኗል። በቀጣይነትም ምን ሊፈጠርም እንደሚችል የጦር ሰራዊቱ የገባውን ቃል ኪዳን በተግባር የተገብረው ይሆን ወይስም፣ ቀጣዩ የወጣቶች አብዮት ወዴትም እኛው የአፍሪካ አህጉር ይጓዝ ይሆን የሚለው ጥያቄ በሂደት የሚታይ ይመስላል። ለህብር ራዲዮ ለተጠናከረው ታምሩ ገዳነኝ። ቸርን ሰንበት፣ መልካሙን ሁሉ ያሰማን።